ቃል ኪዳን ተቀበልሁ፣ ሁኔታው ለኔ ተመቸኝ። ሀገሬ ዙሬ ሰገባ ወገን ዘመዶች ሳገኝ አገሬ ኑሬ ስገባ ወገን ዘመዶች ሳገኝ፣ ሁኔታው ለነ ቀለለኝ፣ ጭንቀቴ ሞተ መሰለኝ። መጩሺ ዘመን ላገሬ ጀምሮ ተስፋ እያሳየ መጩሺ ዘመን ላገሬ

ሁኔታው ለኔ ተመቼ ሀገሬ ዞሬ ስገባ ወገን ዘመዶቼን ሳገኝ ሀገሬ ኑሬ ስገባ ወገን ዘመዶቼን ሳገኝ ሁኔታው ለኔ ቀለለኝ ጭንቀቴ ሞተ መሰለኝ መጪው ዘመን ላገሬ ጀምሮ ተስፋ እያሳየ

ካንገቱ ደሞ ሰበረ ረጋ ያለጠንበለል ቀብረር አቤት የውበቱ ማይ ነገር እንዲያው የሆነ ነፍስ ነገር አያ ከጣጠር ቆንጆ ሚያምር አያ ጣጠር ቆንጆ ሚያምር አፈር ካንገቱ ደሞ ሰበረ ረጋ ያለ ጠን በለል ቀብረር አቤት የውበሉ ዶማ ነገር እንዲያው የሆነ ነፍስ ነገር አያ

እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን ወንጌላዊት ማርቆስ በኤሌም አንድ ተወክላ የሂሩት በቀለን ነፍስ ነገር እንዲሁም ደግሞ ግዛቸው ቴዎድሮስ በኤሌም ሁለት ተወክሎ የምናለኝ ሀገሬ ነበር ያቀረበልን። እጅግ አድርገን እናመሰግናለን። በነገራችን ላይ ካቀረቧቸው ዘፈኖች መካከል የሂሩት በቀለን ሮሃ ባንድ ነው የሰራው። በ1978 የሂሩት አስረኛ አልበሟና የአልበሙ መጠሪያ ራሱ ነፍስ ነገር ነበረ። በጣም ተወዳጅነትን ካገኙ ሙዚቃዎቿ መካከል ነው። ሌላኛው ደግሞ የጌቴ አንለኝ ምናለኝ ሀገሬ ነው። በተለይ ብዙዎቻችን እናስታውሰዋለን። ሚሊኒየም ላይ ከወጡ ሙዚቃዎች መካከል ማንረሳው ሙዚቃ ነውና ሙዚቃውን ግጥሙንም ዜማውንም ራሱ ነው የሰራው። ሰርቶ አጠናቆ ግን ኤልያስ መልክ እንዲሰራለት ሰጥቶት ነበር። ነገር ግን የዛን ጊዜ ወቅቱን አማንም ተረዳኛለት አስታውሳለህ በጣም ብዙ ድምፃዊያን ሙዚቃ ያወጡበት ጊዜ ነበረ። ስለዚህ ከሁናንተ ሙሉ ጋር ሙዚቃውን አሬንጅመንቱን ሰርቶታል እና አንድ ጊዜ ብቻ ነው ሪካርድ የተደረገው አልደገመውም። ከዛን ጉርጉሮንም ሁሉንም ሰርቶ በአንድ ቀን በአንድ ጊዜ የተሰራ ሙዚቃ ነውና በጣም ተወዳጅነት 17 ዓመትን ያስቆጠረ ሙዚቃ ነበር የሰማነው። እጅግ አድርገን እናመሰግናለን። እንቀጥላለን። ዳኞች በዚህኛው ዙር ነጥብ አይናገሩም፣ አስተያየት ብቻ ይሰጡናል። ስለዚህ እንቀጥላለን። ብሩኬ እሺ። ሰላምዬ ለምታካፊ ኢንፎርሜሽን እናመሰግናለን። አመሰግናለሁ። ደግሞ በጣም ኤስቴቲካሊ በጣም ተቀምሞ ስለሆነ ምትነግሪኝ በጣም ደስ እያለን ነው የምናዳምጠው፣ ና የምናውቀውን እራሱ እንደ አዲስ ነው የምናዳምጠው። አመሰግናለሁናመሰግናለሽ ግዛቸው ከአንተ ልጀምር። በጣም በቃ የሚገርም ሙዚቃን የመረጥከው በጣም ኤክሰለንት የሆነ ምርጫ ነው እውነት የምል ግን ከዛ አቀራረቡ ግን አላስደስትኝ እውነቱን ስነግርህ ብዙ ኳሊቲ ያለ አንተ ጋር ድምጽህ የተፈጥሮ ድምጽ በጣም ነው የሚያምረው። ሁልጊዜ በራስህ ድምጽ ነው የምታዜመው ይሄ ሙዚቃዊ ነገር ተፈጥሮ ጥሩ ነው በጣም ግን፣ ቅሬታዎቼን ፎከስ አድርጌ ላውራለህ እዚህ ላይ አንደኛና የመጀመሪያ ጉዳይ ቅኝት ነው። ቅኝት በጣም ሲሪየስ የሆነ ችግር ነው የነበረው። በተለይ ደግሞ ወደ ላይ የሚወጣበት የዜማ ክፍል ላይ በቃ በፍጹሙ ቅኝት ውስጥ አልነበርክም። መድረስ እያቃትህ ነበር። ዛሬ ምን እንደሆን ካላቅም፣ ጉልበት አለህ ምናምን ጥሩ ነው በጣም ብዙ ነገርህ እና ለምን ወደ ላይ ያሉ ነገሮች ጋር ዛሬ እያታገልህ እንደሆነ አልገባኝም እና የላኛው የዜማ ክፍል ደግሞ በቃ የዜማው ውበት ሁሉ እዛ ጋር ነው ያለው። በቃ የላኛውን የዜማ ክፍሎች መስማት ነው በቃ የምትፈልገው ይህንን ሙዚቃ ስትሰማና፣ በጣም ውበቱ እዛ ጋር ነው ያለው የዜማው ዲቴይሎቹ አዚያዚያሙ ሁሉ ነገሩ በቃ ከታች ያሉትን ስትዘፍን በጣም ነው የሚያምረው። የመጀመሪያው የዜማ ክፍል አሁን ቆንጆ ነው፣ ግን ሁለተኛው ጀምሮ ወደ ላይ ያሉት በቃ በጣም ሲሪየስ የሆነ ችግር ነው የነበረው ና ከዛ ሪትምም አንዳንድ ቦታ ስትነቃቀፍ ነበረ። አሁን ሪትም ያደነቃቀፍ ምንም ጉዳይ የለም። እዚህ ሙዚቃ ውስጥ ምንም ሪትም ያደነቃቀፍ ጉዳይ የለም። ለምን እንደተቸገር ካልገባኝም አጠቃላይ ፐርፎርማንሱ መጥፎ ነው እያልኩ አይደለም። ግን አሁን ባለንበት ደረጃ እንደዚህ አይነት ቀላላስ ችግሮች መነገር የለባቸውም ወይም መደረግ የለባቸውም። ከዛ ውጭ በቃ ሙዚቃውም በጣም ቆንጆ ነው። ወንጌላዊት የሆነ በቃ የስቱዲዮ እንድባቡ ቅይር የሚያደርግ አይነት ቆንጆ ፐርፎርማንስ ነው የነበረሽ። እስማኤልሽ በቃ እንዴት ገዢ እንደነበር ልነግርሽ አልችልም። ከሙዚቃው ስሜት ጋር ከግጥሙ ሀሳብ ጋር ምናም በጣም ደስ የሚል በጣም የሚገርም እና ፕሬዘንስሽ መድረክ ላይ የነበረው ነገር በጣም በጣም ውብ ነበረ። የመረጥሽውም ኪ በጣም ልክ ነው። በይኔ በደንብ የተስማማ ነገር ላይ ነው ስትዘፍኝ የነበረው ጉልበት በደንብ ለመስጠት ስትታገይ በደንብ ራስሽን ፑሽ ስታደርጊ ምናምን ይታይ ነበረ ጥሩ ነው በጣም ትንሽ እንከኖች የነበሩት ከቅኝት ጋር በተያያዘ በተለይ ደግሞ ጮክ ብለሽ ለመዝፈን ጉልበት ሰጠጥ ስታደርጊ ሳት ታደርጊ ያለሽ እና ቅድምም የመጀመሪያው ነገር ዙር ላይም ይህን ሀሳብ ተነስቶ ነበረ ብዙ ፓርቱ ጥሩ ነው ለአንቺ በጣም የሚስማማ የዜማ ምርጫ ነው ከቅኝት ጋር በተያያዘ ግን እንዳልኩሽ የጉልበት ምሰጭበት ቦታ ና አልፎ አልፎ የሆኑ ቦታዎች ላይ ስትፈርሺ ነበረ ከዛ የዜማ ሀረጋት መዝጊያ ላይ ቀል የዜማ ሀረጉ ሊያልቅ ሲል ከቀድመሽ ጨርሰሻል። አንቺ በልቃ በራሳቸው የሚሄዱ ሌላ ሰው የሚዘጋቸው ነው የሚመስለው። የቅድሙ ጥንቃቄ ምናምናምን ኢንዲንጉ ጋር አልነበረም፣ እና ጣል አድርገሽ እንደ ዘበት እንዲህ ዝም ብለሽ ቻልተኛ ሆነሽ ስጨርሻቸው የነበረው እና እነሱም ይፈልጋሉ እንክብካቤ፣ ልክ እንደ ሌላው የዜማ ክፍል። ከዛ ውጭ ብዙ ነገሩ ጥሩ ነው። ትንሽ እንደውም አሁን ይሄ አርቲፊሻል እያልን ስንጨቀጭቅሽ የነበረው ነገር ትንሽ ለውጥ አለው እዚህ ላይ ። ስለዚህ በትሬኒንግ ወይ ኮች ብትደረግ ምናምን መስተካከል የሚችልና ወደ ተፈጥሯዊ፣ ወደ ሆነ ከወደ የሚወጣ ወደ ትክክለኛው ድምፅ የመምጣት እድል ይታየኛል፣ ጭላንጭል፣ እንደሱ አይነት ነገር። ስለዚህ እሱ ላይ እንድትሰሪ ነው መክርሽ። ቆንጆ እሺ፣ ግዛቸው ቴዎድሮስ የጌት ያንን ለይ አገሬ የሚለውን ዘፈን በጣም ጥሩ ጥሩ ምርጫ ነው መርጠ የመጣኸው። ለአንተ ይሄ የአንተ ድምጽህ ቅርጽ እና ይሄ የድምጽህ ስታይል ለዚህ ዘፈን በደንብ አድርጎ ፊት የሚያደርግ ነው። ዘፈኑም በደንብ መፈተን የሚችል ነው። ብዙ ቅላጼዎች አሉት፣ ኤክስፕሬሽኑ በጣም ለየት ያለ ነው። ስለዚህ በደንብ መፈተን የሚችል ነገር ነበር ነበር ስል የተወሰኑ ነገሮች አስተያየት ስላሉኝ ነው። አንዳንድ ቦታ የዜማውን ጥፋቶች ቀጥ ቀጥ አድርጋቸዋል። የት ያንን ላይ በጣም አዛሚ ነው እንደምታውቀው፣ ና የቅላጼዎቹን ቀጥ ቀጥ ያደረክባቸው ቦታዎች አሉ። ና የዜማውን ውበት ስለሚቀንሰው አደማመጥህን በደንብ ሲሪየስ እንድታደርግ ነው እዚህ ጋር የምመክርህ። ከሪትም ጋ በተያያዘ የሌለ ነገር አሁን ላይ ታይቶባል ሪትም ጋር ትንሽ ችግር ነበረ ቅድም አንድ የገልብ ጠባቸው ነበር ተስተካከለ በኋላ ስለዚህ እንዲህ አይነት ነገር አይደገም ምክንያቱም ከዚህ በኋላ የምናወራው ስለ ውበት በጣም ስለማሳመር እንጂ እዚህ ጋር ከቅኝት ጋር ከሪትም ጋር እያልን የምናወራ ከሆነ ገና እንደገና ተመልሰን ሀያልን ነው ማለት ነው። ስለዚህ ወደፊት እንጂ ወደ ኋላ የሚመልስ ነገር ሊኖር አይገባውም። በጣም ሳላ ደንቀም አላልፈው። በራስ ድምጽ ነው ሁሌ የምታዜመው፣ አሁንም ይሄ በጣም የሚያሳዝንና የሚያምር ውብ ድምጽህን ለማሳየት ሞክረሃል። እሱ ቆንጆ ነው። ማይክ አያያዝ በቃ ፐርፌክት። ራቅ አድርገህ በቃ በደንብ ኤክስፒሪንስ እንዳለው ሰው ነው ዛሬ ማይከን ያየሁት። እና በጣም ጥሩ ነው። ይሄን ይሄ የተሰጡን አስተያየቶች ካስተካከል ጥሩ ይሆናል ብዬ አስባለሁ። ወንጌላዊት ማርቆስ የህሩት በቀለ፣ አንቺም በጣም ጥሩ ምርጫ፣ ካንቺ የድምጽ አይነት ጋራ መሄድ የሚችል ምርጫ ነው የመረጥሹ። አንድ የምመክርሽ ነገር መጀመሪያ ቅኝቶችሽን አብዣቸው፣ ቫራይቲውን ቅድምም እና አሁን የዘፈንሽባቸው ቅኝት ተመሳሳይ ነው፣ ስለዚህ ቫሪቲው በሰፋ ቁጥር አንቺም የምታዘሚባቸው ዘፈኖች ብዛቱ እየበዛልሽ ይመጣል። እንደገና ፈተናውንም በደንብ ማለት ጉሮሮሽን በደንብ መግራት የምችበትን አጋጣሚ ትፈጥሪ ያለሽ ማለት ነው። እኔ በጣም የማደንቀው ነገርሽ የዜማ አረዳድሽ ጥሩ ነው፣ ሪትም በጣም ጥሩ ነሽ። መድረክ አያያዝ በቃ ጀማሪ ድምጻዊ ሳቶኝ ለረጅም ጊዜ መድረክ ላይ ቆየች ነው መመሲው፣ ሪላክስ አድርገች ነው መዘፍ። ይሄ ሁሉ እያለ አሁንም ደግሜ መናገር የምፈልገው ይሄ በጉሮሮ የሚዘፈነው ነገር በጣም መስተካከል አለበት። በደንብ ከወድሽ አውጥተሽ ብትዘፍኘው ብዙ ነገሩ እየተስተካከለ ይመጣል። ሂሩት እንዴት ነው የምዘፍነው ነው? ሂሩት መካከለኛ የሆነ ድምጽ ነው ያላት የመካከለኛው ሬንጅ ላይና፣ ያ ግን ዲፕ ነው፣ በደንብ ሙሉ የሆነ ድምጽ ነው። በጉሮሮ ላይ ብቻ የሚቀለጽ ነገር አይደለም። በነገር ላይ ሂሩት መጀመሪያ ላይ መድረክ ላይ ይዛ ያወጣችው ዘፈን የአርሸረሪትን ነው። የአርሸረሪትን ይዛ ወጥታ ከምድር ጦር ኦርኬስትራ ጋር በጣም አይና አፋር ነበረችና መስፈን አቅቷት መድረክ ጥላ ወጥታ ሌላ ድምፃዊና ተተክታ ባልሳሳ አሰገደች የምትባል ወጥታ የጨረሰችላት እና ከራሷ ኢንተርቪው የተሰማ ነው። ከዛ በኋላ ግን አስቢው ለ30 ምናምን አመት ስትዘፍን ማለት አለማዊ ዘፈን ውስጥ እያለች ማለት ስትዘፍን በጣም በስት የተባለች የተጨበጨበላት ድምጻዊ ነበረች። ከስህተት ተምሮ ማስተካከልና ወደፊት የምትጓዥበት መንገድ በድምፃዊነት ከሆነ የአንድ ቀን ስህተትን ከዛ በኋላ ያለውን በእንደተነገረች መሰረት ማስተካከልን እንድትማሪበት ብዬን ይህን ነገር የምናገረው የክብር ዶክትሬት ተስፋዬ አበበ ሲናገሩ፣ ስለ ሄሩት ቅኝት ችግር የለባትም፣ ሪትም አታስቸግርም፣ አንድ ያስያስካትን ዜማ በቃ መቼም ቢሆን አትረሳውም አሉ። እንደዚህ አይነት አቅም ያላትን ሴትዮ ጎበዝ ድምጻዊት ዜማ ነው ይዘሽ የመጣሹ፣ ሶ የእሷን አቅም የምታሳይበት ያንቺን ደግሞ ትልቁን ክህሎትሽን መስመርሽን የምታስተካኪበት መሆን መቻል አለበት። ስለዚህ የአንድ ቀን የተነገረሽን ችግር ለሚቀጥለው ቀን አስተካክሎ መምጣትም፣ በተለይ ከድምፅ አወጣጥ ጋር በተያያዘ ካልተስተካከለ ብዙ አያስጌድሽም። ይሄ አሁን የምትጠቀሚበት ስታይል ማለት ነው። ስለዚህ ይሄን ነገር እንድታስተካኪ ነው የምመክርሽ። በተረፈ እንግዲህ መልካም እድል። እኔ ከሰላም ልጀምር እና ሁለተኛው ዙር ይበልጣል ብዬ ሻለሁ። እና ሁለታችሁም በጣም ሂት ዘፈን ይዛችሁ የመጣችሁት ከግዛቸው ጌታያንን ላይ ሀገሬ፣ በጣም ጥሩ ምርጫ፣ አሪፍ መልእክት ያለው በነገራችን ላይ የዛሬ 17 ዓመት በሚሌኒየም ጊዜ ከናስቴራ ወቀት ቴዎድሮስ ታደሰ ሶስተኛው ይመስለኛል ጌታያንን ላይም ነው እና እኔ አንደኛው ተወዳዳሪ ነበርኩ ማለት ነው እና የቴዲ አፍሮን አበባየሆሽን የራሴን ፕሮሞት ላርግ ብዬ ነው። እዛ ደግሞ በዛ ጊዜ ከባድ ጊዜ ነው ዘፈን ለማሰማት። ሌላ ደግሞ አንበሳው ገሳን የማዲንጎና የብርሃኑን ሰርቼ ሁለቱም እንዳጋጣሚ እንዳጋጣሚ ባይሆን ጥሩ አለ የተሰሙልን ዘፈን ነው እና በጣም ትልቅ ትዝታ ያለብን ስለ ሀገር ብዙ ነገሮች የማይረሱ ታሪክ ነበር በኢትዮጵያ ሁለት ሺህ ማለት ነው። እና አንደኛው ይሄ ዘፈን ከነ መልእክቱ በጣም አሪፍ ነው። ይሄ ዘፈን ሲሰማ በጣም ቀላል ይመስላል ግን ሲዘፈን በጣም አስቸጋሪ ከባድ ዘፈን ነው። ከነ ምርጫ ማለት ነው። ጥሩ ነው። በራስ ድምጽ የተጫወትከው ደስ ይላል። አንድ ቦታ ብቻ ሁለተኛው የዜማ ክፍል ጋር የሚወጣብህ ቦታ አለ እና ግን፣ እዛው አካባቢ ኪ ላይ ሆኖ ሌላ ዜማ ላይ ሲመጣ አይወጣብህም። የሚወጣ ደግሞ አለው ሶስተኛው ዜማ ምናምን እና ያ ከትንሽ ከልምምድ ብዙ ስላልተላመመ ምድከውና አሁንም አስተያየት የምሰጠው መሰል የሚታየኝ ግዛቸው፣ ቃላት ላይ ተጨነቅ ሁለተኛ ችላት በል ነገሮችን ያው፣ እንደ ኖርማሊ እንደ ከተፋ ምናምን አለ አይደለ? ረስተን ወሬ ያየ ምንዘፍነው ነገር እንደሱ እንዳይሆን ጥንቅቅ አርገ በደንብ ስራ። ሌላው ከሞላ ጎደል በጣም ጥሩ ነበር። ወንጌላዊት ሂሩት በቀለን አሁን ሲጀምር በጣም የገረመኝ አንቺ በሆነ መልኩ የሆነ ቶን እየመጣ የሚሄዳል፣ ምን ማለት ነው? ሲጀምር በጣም ነው የደነገጡት። እስከዛሬ እንደዚህ መስፈን እየቻለች ለምንድን ነው በጣም በሙሉ ቶን ነገር ነው የሰማሁት። ና ከዛ ደግሞ የሆነ ቦታ ላይ ደግሞ አርቲፊሻል ሁለተኛው ዜማ ላይ ይሆናል። ና ይሄ ለምንድን ነው? በቃ ይሄ ቢስተካከል በጣም አሪፍ ድምፅ ይ ነው ምትኝ። ግን እየሰማሽን አይመስለኝ። ገብቶሻል አይደል? አሁን እንደዚህ እንደማወራው ገላዊ እንደዚህ ምናምን ይደክማል በጣም በቃ። በአርቲፊሻል ድምፅ ማለት ነው በቶን መስራት እየተቻለ ና ስቴጅ አያያዝሽ በጣም አሪፍ ነው። ከኦዲየንስ ጋር ያለሽ ቅድም ፈገግታሽ ሁሉ ተደንቋል፣ ምናምንና ብዙ ኳሊቲዎች ስላሉሽ፣ ወይ ከተፈቀደ እኔ ላስጠናት እንዴ? ቢቻል እውነት በጣም ሲምፕል ነገር ከሆድ ማውጣት በቃዳ፣ ይህ ነገር ተለማመጅ። ለሁለታችሁ መልካም እድል እመኛለሁ። እናመሰግናለን። መልካም ድል ይሆንላት።